አሰላም አለይኩም ወራህመቱላሂ ወበረካቱ መስላችሁ የደረሳችሁ እንዴት ናችሁ ሰላም ነው ወይ ግን እንዳለው አልሐምዱሊላህ ዛሬ ደግሞ ሻወርማን ሰርተን አለን እንግዲህ እንዴት እንዴት እንደምሰራ የማሳየትሽ ነው የሚሆነው እዛ በአስተያየት ስጡኝ እንግዲህ የተሳሳትኩትም የጠፋብኝን ነገር ካለ ዱቅ ዱቅ አድርጉልኝ ሁሉም ሰው እንደራሱ እንደ መልካችን ስራችን ይለያያል

በደንብ አዋህደዋለሁ ይህ እንደዚህ በደንብ ካዋህድኩት በኋላ ለአንድ አስር ደቂቃ ከድኛ አስቀምጠዋለሁ ከዛ ቀጣውን መሳያችሁ ይሆናል ኦሊቭ ኦይል ወይም ዘዘይቶ ልረሳ ነበረ ዘዘይቶ ትጨምራላችሁ ከዛ በደንብ እናጠበልቀዋለን ድጋሚ ይህ እንግዲህ ተቅብን ለግማሽ ሰዓት ያክል እናስቀምጠው ነበር እዚህ ጋ ጣዋ እግላለሁ። ዘይት ዘይቱን ትንሽ አደርጋለሁ። ከዛ ዘይታችን እንደዚህ ጣዋው ከጋለ በኋላ ያዘጋጀነውን ዶሮ ጨምራለሁ። ዶሮውን ይጀምራ እናበስላለን። በስላለ እዚህ ጋር ሽንኩርት አዘጋጅታለሁ። ፍልፍል ሮሜ አዘጋጅታለሁ። ግን ፍልፍል ሮሜ ምለወን ሊኖራችሁ። ዋው እኔ ደግሞ ምለወን ስለሌለኝ አክዳር ብቻ ነው ያለኝ። እሱ ነው እጨምረው የራሱን ውሃ እንደዚህ አባይ ግድብ አድርጎታል። ውሃውን እስከሚመጥ እንጠብቃለን። አሁን ደግሞ ኮባራችን እንጨምራለን። በዚህ መልኩ ጨምሬ የለው።